የአብይ ጾም ስምንተኛ ሳምንት ህማማት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በትልቅ ጽሞና የሚታሰብ ሳምንት ነው። እያንዳንዱ ዕለትም የክርስቶስን የስቃይና መከራ የማሰቢያ ቀናት ናቸው። ከነዚህ ቀናት መካከል ደግሞ ዕለተ ሐሙስ የቀን ቅዱስ ተብላለች። ይህ ስለ እናንተ የሚሰጠው ሥጋዬ ነው። ይህ ጽዋ ስለ እናንተ ለሚፈሰው ደሜ የሚሆን አዲስ ኪዳን ነው። ሐሙስ የቀን ቅዱስ አንዱ ይሄ ቃሉ የመጣበት ምክንያት ይሄ ቀን ምንድን ነው፣ ተራሱ በቆዩት አባቶቻችንትን አዲስ ትእዛዝ የተጀመረበት ይላሉ። አዲስ ትእዛዝ ማለት በፍጹም ኑሮ የማያውቅ አዲስ ስርዓተ ማህበር በአለም ላይ የተጀመረበት እለት ማለት ነው። አባቶ ወይ ፈቃድ ቢሆን ይህች ጽዋ ከኔ ትለፍ። ኢየሱስ ክርስቶስ ከመሰቀሉ አንድ ቀን በፊት ፍጹም ሰው ፍጹም አምላክ መሆኑን ለመግለጽ ፈሪሳውያን፣ የአይሁድ ካህናት መጥተው እስኪወስዱት ድረስ ሲጸልይ በማደሩ ጸሎተ ሐሙስ ይባላል። ጸሎተ ሐሙስ የሚባልበት ዋነኛው ምክንያት ጌታችን ኢየሱስ ክርስቶስ በጌቴ ሰማኒ ኮረብታ ላይ በአትክልት ቦታ ላይ በጣም ለብዙ ሰዓት ይጸልይ ነበር። የሚጸልይበት ምክንያት ዋነኛው ምክንያት ምንድን ነው? ወደ ሞት ነገ እንደሚሄድ ስለሚታወቅ ማለት ነው። ሰዎች በመከራ ውስጥ በሚኖሩበት ሰዓት ላይ መከራ ሊያጋጥማቸው እንደሚችል ሲያውቁ የመጀመሪያው ጉዳይ መጸለይ እንዳለባቸው በጸሎት ሁለት ነገር ማግኘት ይችላሉ። የመጀመሪያው ክፉውን ነገር እንዳይመጣ ማድረግ፣ ሁለተኛ ክፉ ነገር ራሱ መጥቶ እንዳይጎዳቸው ማድረግ ይችላል። ኢየሱስ ክርስቶስ የደቀ መዛሙርቱን እግር በማጠቡ ደግሞ ዕለቷ ህጽበተ ሐሙስ የትህትና ዕለት በመባል ተጠርታለች። ሁለተኛው ህጽበተ እግር የተካሄደበት ነው። ህጽበተ እግር ምልሽ እስከ አሁኑ ዘመን ድረስ እንግዲህ ሰዎች በጣም የተናቁ ሰዎች ወይም ከኛ ያነሱ ሰዎች እጅ የሚያስታጥቡን ሰዎች በማንኛውም የከተማ የአመጋገብ ስርዓት ውስጥ ብንሄድ ምግብ የሚያቀርቡልን ሰዎች ብቻ ሳይሆን ውጭ ላይ ለምሳሌ ውሃ ባይኖር እጅ ውሃ፣ የእግር ውሃ የሚሰጡን ሰዎች፣ ልብስ የሚያጥቡልን ብዙ ጊዜ በብዙ ጉዳዮች ያነሱ ናቸው ብለን የምናስባቸው ነው። እና ይሄ የአዲስ ስርዓት ነው የተባለው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የፋሲካ በዓልን እንዲያከብሩ ደቀ መዛሙርቱን በኢየሩሳሌም ሰብስቧቸው ነበር። ፋሲካ በዕብራውያን ማለፍ ማለት ነው። እነርሱ በወቅቱ ከግብፅ ወደ ከነአን ወደ እስራኤል የኤርትራን ባህር ተሻግረው አሰቃቂ በነበረው ከፈሮን አገዛዝ ነጻ ያወጡበት የማለፍ የመሻገር ጊዜን ነው። እንግዲህ ያልቦካ ቂጣ እና እንዲሁም ደግሞ ንፍሮን የሚበሉበት ዕለት ነው ማለት ነው ያ ዕለት ዓለማዊ ሕይወት የምንሻገርበት እርሱ መሆኑን ለማሳየት የብልኪዳኑን ፋሲካ ሊያሳልፈው ነው የመጣው። ስለዚህ ደቀ መዛሙርቱን ሰበሰባቸው እና ከሰበሰባቸው በኋላ በማቴዎስ ወንጌል ምዕራፍ 20 ከቁጥር 28 ላይ ምንድን ነው የሚለው? የሰው ልጅ ሰው ሊያገለግል መጣ እንጂ ሊገለግል አልመጣም። ይህም በጣም ከባድ ቃል። በቃ ሲመጣ ጀምሮ ሲያገለግል ነው የሚታየው። ወይ ትዘዝ ለአዝማዲሁ ወለይቲሙ ወለይቲሙ እርሱ ለዘመዶቹ ይታዘዝ ነበር። ልክ እንደ ማንኛውም ሰብአዊ ፍጡር አገልግሎት ሲሰጥ ነው የኖረው ማለት ነው። እና እርሱ በዚህ ቀን ደቀ መዛሙርቱን ወደ ተራራማው ቦታ ከጠራቸው በኋላ አንደኛ ይሁዳ የሚባለውም ደቀ መዝሙር አብሮት እንዲኖር ነበር ያደረገው። እና ካደረገ በኋላ የመጀመሪያው ነገር ምን ሊያደርጋቸው ፈለገ? ውሃ አጠገባቸው ውስጥ እንዲኖር የእግር መታጠቢያ ኩስኩስ እንዲኖር ማበሻ ደግሞ ማድረቂያ ደግሞ ጨርቅ እንዲኖር ካደረገ በኋላ ደቀ መዛሙርቱን ነው ኢየሱስ ክርስቶስ ሲመለከታቸው ነበር። ወዲያው እግራቸውን አጠባቸው። እግራቸውን ካጠበ በኋላም ደግሞ ምግብ ሁሉ ታዘጋጀው፣ ወይኑ ከስንዴ የተዘጋጀውን ደግሞ ህብስ ታዘጋጀው። ይህ ስለ እናንተ የሚቆረሰው፣ ስለ እናንተ የሚፈሰው ደሜ ነው። ይህን ካልበላችሁ፣ ከዚህም ደግሞ ውሃ ካልታጠባችሁ፣ ከእኔ ጋር እድል ፈንታ የላችሁ። ይህን ለመታሰቢያ ያድርጉ። ዘለዓለማዊው የእግዚአብሔር ስጋና ደም በየዕለቱ የሰዎች ልጆች የሚድኑበት ከእግዚአብሔር ጋር የሚተባበሩበት ትልቁ ህብረት መሆኑንም እዚያው በዕለቱ አስተማራቸው ማለት ነው። በቤተ ክርስቲያኗ ዘንድ ጸሎተ ሐሙስ ዝቅ ማለትን የምታስተምርበት ትህትናን የምትሰብክበት ዕለት ነው። የተርሰው ተቀብሎ ተነግድ፣ እንግዳ መቀበልን አትርሱ። የተናቁትን ሰዎች አትርሱ። ማደሪያ የሌላቸውን ሰዎች አትርሱ። የተናቁ ናቸው የሚባሉ ነገሮች ሁሉ በእግዚአብሔር ዘንድ እየከበሩ ናቸው። በተለይ በአዲሱ ኪዳን፣ አዲስ ኪዳን ማለት አንድ ስጋውና ደሙ፣ አዲሱ ኪዳን ማለት ዝቅ ብሎ ማስመጣጠቅ ነው። ስለዚህ በዚህ በአዲሱ ኪዳን ደግሞ የበለጠ መምህርና አለቃ የበላይ መሆን የሚሻ ሰው ቢኖር ምን ይበል? ራሱን ዝቅ ያድርግ፣ ለሌሎችም ይገዛ የሚለው ይሄ ስጋው ይሄ ደሙ አዲሱን የዚህን ዓለም ስርዓት መንፈሳዊውን ህብረት ወይም ደግሞ አዲስ ኪዳን የሚባለው ቀን የተመሰረተበት እለት ነው ማለት መሰረታ